ይህንን የቀነኒን አባት ቪዲዮ ካየው በኋላ የእውነት ሼም ነው የያዘኝ። በሞላ ቲክቶከር፣ በሞላ ዩቲዩበር፣ በሞላ አርቲስት፣ በሞላ ሶሻል ሚዲያ ኢንፍሉዌንሰር፣ ይህ አባት የልጁን ደም የልጁን ፍትህ ለመጠየቅ በራሱ በቲክቶክ መጣ። ማንም ሰው ስለሷ እያወራ አደለም። ማንም ሰው ፍትህ እየጠየቀላት አደለም። ኢቨን ጓደኞቿ እንኳን ኢቨን ከእሷ ጋር ሲስቁ ሲጨፍሩ ሲዝናኑ የነበሩት እንኳን ዝምታን የመረጡት ፍትህ የሚለውን ተዉት። እዚህ ጋር መጥተው ሀዘናቸውን ሁላ አልገለጹም የዚህ ሁሉ ምክንያት ደግሞ ምንድን ነው ተጠርጣሪው አርቲስት አንዱአለም ጎሳ መሆኑ ብቻ ነው ሌላ ሰው ቢሆን ታዋቂ ሰው ባይሆን ይህን እየተንጋጉ እየተዳፉ ነበር የሚመጡት እዚህ ጋር ፍትህ ስንል ፍትህ ስንጠይቅ አርቲስት አንዱ አለም ጎሳ ይገደል ይሰቀል ይታሰር የሚለው አደለም ይህ ሰው ከደሙ ንጹሕ ከሆነ ወንጀሉን ያልፈጸመ ሰው ከሆነ ያለ ስሙ ስም እንዲሰጠው ያለ ስራው እንዲሰራ ተብሎ መጥፎ ነገር እንዲለጠፍበት አንፈልግም። ነገር ግን በዚህ ወንጀል ላይ ተሳታፊ ከሆነ እጁ ካለበት ፍትሕ እንፈልጋለን። አይደለም አርቲስት፣ ለምን ጳጳስ አይሆንም? ለምን መንግስት አይሆንም? ስለዚህ አሁን የምንጠይቀው ምንድን ነው? ፖሊስ እውነቱን አጣርቶ እውነቱ ጋር ደርሶ የተደረገው እንደዚህ እንደዚህ ነው ብሎ ትክክለኛ መረጃ እንዲያደርሰን እንፈልጋለን። ተጠርጣሪው ንጹሕ ከሆነ ይለቀቅ፣ ወንጀለኛ ከሆነ ፍትህ ለቀነኒ